ሰላም ሰላም ውድ የቻናል ቤተሰቦች፣ አሁ ኢኳል አካዳሚ የኦንላይን ትምህርት ቤት ነው። አማረኛና ሌሎች የትምህርት አይነቶችን በኦንላይን እያስተማረ እንገኛለን። በኢሞ በዋትሳፕ በቴሌግራም እየደወላችሁ መማር ትችላላችሁ። እንዲሁም ለቻናላችን አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሸር እያደረጋችሁ ቻናሉን ተቀላቀሉ። ሰላም ሰላም ውድ የቻናል ቤተሰቦች፣ በባለፈው ክላሳችን የአማረኛ ፊደላትን እንዴት እንደምናነብ አይተናም። በዛሬው ክላሳችን ደግሞ የእንግሊዝኛ ሌተሮችን እንዴት እንደምናነብ በአማረኛ እና በእንግሊዘኛ እንዴት እንደምናነብ እናያለን። እንዲሁም ካፒታል ሌተር እና ስሞል ሌተር አነባባቸው እናያለን። ይህን ቪዲዮ እስከ መጨረሻው ላይክ፣ ሰብስክራይብ፣ ሸር እያደረጋችሁ ተከታተሉት። እንዲሁም በኦንላይን መማር ለምትፈልጉ ከዚህ ላይ ባስቀመጥነው ስልክ እየደወላችሁ ኦንላይን መማር ትችላላችሁ። አማረኛና ሌሎች የትምህርት አይነቶችን በኦንላይን እያስተማርን እንገኛለን። ቀጥታ ወደ ቪዲዮ ስንሄድ ይቺ ኤ ሲ ሲ ዲ ዲ ኢ ኢ ከላይ የምታዩቸው ካፒታል ሌተር ይባላሉ። ከላይ ከታች የምታዩቸው ደግሞ ስሞል ሌተር በመባል ነው የሚታወቁ። ስታነባቸው ፈጠን ብላችሁ ኤ በአማርኛው ቢ ሲ ዲ ኢ ኢ ኤፍ ኤፍ ጂ ጂ

ኤክስ ኤክስ ኤክስ ዋይ ዋይ ዜድ ዜድ ዋይ ዜድ። ከላይ ቅድም እንደነገርቸው ከላይ የምታዩቸው በካፒታል ሌተር የተጻፉ ናቸው። ከታች ደግሞ በስሞል ሌተር የተጻፉ ናቸው። በስሞል ሌተር፣ ሌላ ደግሞ ኮንሶናንትና ባውል ይባላሉ። እንግዲህ አናባቢ እና ተነባቢ ማለት ነው። አናባቢ የምንላቸው ከዚህ ላይ የምታዩአቸው ቫውል ሳውንድ በመባል ይታወቃሉ። ኤ፣ ኢ፣ አይ፣ ኦ፣ ዩ እነዚህ አናባቢ ይባላሉ። በፊደሎች መሃል እየገቡ ድምጽ የሚያሳምሩልን ናቸው። አናባቢ በመባል ወይም ቫውል ሳውንድ በመባል ይታወቃሉ። ሌሎቹ ሃያ አንዶቹ ኮንሶናንት ወይም ተነባቢ ሳውንድ ይባላሉ። እንግዲህ የእንግሊዝኛ ሌተሮች ሀያ ስድስት ናቸው ከሀያ ስድስት ውስጥ አምስቱ አናባቢ ይባላሉ ሌሎች ተነባቢ ናቸው እንደዚህ እያደረጋችሁ ተለማመዱ እየጻፋችሁ እንዲሁም በኦንላይን መማር ለምትፈልጉ እዚህ በታችሁ አስቀመጥነው ስልክ እየደወላችሁ መማር ትችላላችሁ ተረውን ይዘን አንድ የስም ደግሞ ተረውን ኤ ቢ ሲ